በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። መስከረም ሀያ አንድ በዚች ቀን አምላክን የወለደች የቅድስት ድንግል መቤታችን ማርያም የበዓሏ መታሰቢያ ነው። ሁላችንም የአዳም ልጆች እስከ ዓለም ፍጻሜ የበዓሏን መታሰቢያ በየወሩ ልናደርግ ይገባናል። የእግዚአብሔር ልጅ ከእርሷ ሰው በመሆኑ ከጠላታችን ሰይጣን እጅ ድህነታችን በእርሷ ተደርጎልናልና እርሷም ስለ እኛ ሁልጊዜ ትማልዳለች እና የምታድን እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን። በረከቷም ከኛ ጋር አይኑር ለዘላለሙ አሜን። በዚህችም ቀን ቅዱስ ቆጵሮያኖስ፣ ድንግሊቱ ዮስቴና በሰማዕትነት አረፉ። ይህም ቅዱስ ቆጵሮያኖስ አስቀድሞ ከአዲና ስራየኛ ነበረ። እርሱም ለስራየኞቹ ሁሉ አለቃቸው ነው። በስራዩም ስራ ከመመካቱ ብዛት የተነሳ በስራ የሚበልጠው ካለ ሊያይ እና ከዚያ ሊማር ከሌለ ግን በእነርሱ ላይ ሊመካባቸው ወደ አንጾኪያ ሀገር ሄደ። ቆጵርያኖስም ወደ አንጾኪያ ከተማ በደረሰ ጊዜ ወሬው ተሰማ። በአንጾኪያም ከተማ ከሀገር ታላላቆች ተወላጅ የሆነ አንድ ጎልማሳ አለ። እርሱም ለሀይዋ የሚያምር አንዲቷን ድንግል ብላቴና ተመኛት። ወደ ቤተ ክርስቲያን በምትሄድ ጊዜ እያያት በእርሷ ፍቅር ልቡ እንደ እሳት በምንም በምን እንዲያገኛት አልተቻለውም። ገንዘብ በመስጠት ቢሆን ወይም በማስፈራራት ወይም በስራይ ስራ አልሆነለትም። የቆጵርያኖስ ወሬው በተሰማ ጊዜ እርሱ ከስራይኞች ሁሉ እንደሚበልጥ ስለ እርሱ ተነግሯል እና ያም ድንግል ዮስቴናን የተመኛት ጎልማሳ ወደ ቆጵርያኖስ ሄዶ በልቡ ያለውን ጉዳዩን፣ ድንግሊቱን ዮስቴናን እንደተመኛትና እርሷን ማግኘት እንደተሳነው ነገረው። ቆጵርያኖስም እኔ የልብህን ፍላጎት እፈጽምልሃለሁ አተዘናለው ከዚያም በኋላ ያን ጊዜ ዮስቴናን ወደ እርሱ ያመጧት ዘንድ በስራዩ የአጋንንትን ሰራዊት ወደ እርሷ ላከ። ከእነዚያም አጋንንት ወደ እርሷ በቀረቡ ጊዜ እርሷን መውሰድ አልቻሉም፣ ከጸሎታ የተነሳ ይቃጠላሉና። እንዲህም ብዙ ጊዜ ላካቸው፣ ግን ወደ እርሱ ላይ ያመጧት አልቻሉም። ቆብሪያኖስም ሁሉንም አጋንንት ጠርቶ ድንዱን ዮስቴናን ካላመጣችሁልኝ እኔ ከእናንተ ተለይቼ ክርስቲያን እሆናለሁ አላቸው። ከዚህም በኋላ የሰይጣናት አለቃ ሊሸነግለው አሰበ። አንዱን ሰይጣን ከሰይጣናት ውስጥ በዮስቴና አምሳል ተመስሎ ለቆጵሪያኖስ እንዲታየው አደረገ። ሰይጣኑም አለቃው እንዳዘዘው እንዲህ አድርጎ ተዘጋጀ። ነሆ አሁን የዮስቴና ለመምጣት ለቆጵሪያኖስ ነገረው። እርሱም እውነት መስሎት እጅግ ደስ አለው። ሊቀበላትም ተነሳ። በእርሷ አራያ የተመሰለውንም ምትሃት ባየ ጊዜ የሴቶች እመቤት ዮስቴና መምጣትሽ መልካም ሆነ አለ። ይህንንም ስሟን በጠራ ጊዜ ያ በእርሷ አምሳል የተመሰለ ሰይጣን እንደ ጢስ ሁኖ ተበተነ። በዚያንም ጊዜ የሽንገላው ምክንያት ምትሃቱም ከንቱ እንደሆነ ቆጵርያኖስ አወቅ አስተዋለም። በልቡም እንዲህ ያለ ስሟን በጠሩበት ቦታ እንደ ጢስ የሚበተኑ ከሆነ በፊቷ ሊቆሙ ሊሸነግሏትስ እንዴት ይቻላቸዋል? ይህንንም ብሎ ወዲያውኑ የጥንቆላ መጽሐፍቶቹን አቃጠለ። ከዚህም በኋላ ወደ አንጾኪያ ሊቀ ጳጳሳት ሄዶ የክርስትና ጥምቀትን ተጠምቆ የምንኩስና ልብስን ለበሰ። ከጥቂት ቀኖችም በኋላ ዲቁና ሾሞ ዳግመኛም ቅስና ሾሞ በትሩፋት ስራ እና በቤተ ክርስቲያን ትምህርት ከፍ ከፍ ባለ ጊዜ ለሀገሩ ምዕራብ ለሆነች ቅርጥ አግና ለምትባል አገር ኤጲስቆጶ ሲሆን ዘንድ ተገባው። ያን ጊዜም ቅድስት ዮስቴናን ወስዶ ለደናገል ገዳም እመምኔት አደረጋት። በቅርጥ አግናም የቅዱሳን የአንድነት ስብሰባ በሆነ ጊዜ ከጉባኤው አባላት እርሱ አንዱ ነው። ከብዙ ወራት በኋላም ከሃዲው ንጉስ ዳኪዎስ ስለ እነርሱ ሰማ። ወደ እርሱም አስቀረባቸው እና የክብር ባለቤት ክርስቶስን ክደው ለጣዖቶቹ እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጊዜ ታላቅ ስቃይን አሰቃያቸው። ብዙ ስቃይንም ካሰቃያቸው በኋላ የቅዱስ ቆጵርያኖስን እና የቅድስት ድንግል የወስቴናን የሶስት ወንዶችንም ራሳቸውን አስቆረጠ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋራ ትኑር ለዘላለሙ አሜን። በዚችም ቀን ከሰባ ሁለቱ አርድእት የአንዱ ሐዋርያ የጢባሪው ዕረፍቱ መታሰቢያ ነው። በረከቱም ከኛ ጋራ ትኑር ለዘላለሙ አሜን። በዚችም ቀን ሃይማኖታቸው የቀና የ318 ጳጳሳት ስብሰባ በኒቅያ ከተማ ተደረገ። መላውን ዜናቸውን ዳር ዘጠኝ ቀን ጽፈናል። በረከታቸው ከኛ ጋራ ትኑር ለዘላለሙ አሜን።